አልበርት አይንስታይን በአንድ ወቅት የተናገረው ነገር ነበረ። ኢማጂኔሽን ኢዝ ኤቭሪቲንግ ኢትስ ዘ ፕሪቪው ቱ ላይፍስ ኮሚንግ አትራክሽንስ ይላል። የምናብ እይታ ማለት ሁሉም ነገር ነው ወደ ህይወታችን ለሚመጡልን ነገሮች እንዳለ ቀድመን የምንመለከትበት መንገድ ነው እንደ ማለት ነው። አሁን ስቲቭ አርቪ ለምንድን ነው ይህንን የጠቀስከው ካላችሁኝ፣ በደንብ ግልጽ እንዲሆንላችሁ ስለፈለግኩ። ብዙ ሰዎች ይህን ነገር ለመረዳት በጣም ይቸገራል። ነገር ግን ህይወታችሁን ቆም ብላችሁ እንድትመለከቱ ይፈልጋለሁ። በህይወት ዘመናችሁ እስከ ዛሬ ያላችሁ የያዛችሁት፣ ያገኛችሁት ነገር እንዳለ የሆነ ሰው ኢማጅን ያደረገው ነገር ነው። በድሮ ጊዜ የቤት ስልክ ቁጭ ብሎ እያወራ የነበረ ሰው ምን አለ እየተንቀሳቀስኩ ስልክ ማውራት ብችል ብለው አሰበ። ከዛም በኋላ ተንቀሳቃሽ ስልክ ተመረተ። አሁን ይህንን ቪዲዮ መመልከት ከቻላችሁ መቼስ በስማርትፎናችሁ በእጃችሁ ላይ በያዛችሁት ስልክ ምክንያት ነው እንግዲህ እየተመለከታችሁት ያላችሁት። ሩቅ መንገዶችን በፈረስና በጋሪ መሄድ የሰለቸው ሰው ምን አለ የሚንቀሳቀስ መኪና ቢኖር ብሎ አሰበ። መኪና የሚባለውም ነገር ወደ ህይወት መጣ። አሁንም በመኪና መሄድ የሰለቸው ሰው ምን አለ በአየር ላይ መሄድና መብረር ብንችል ብሎ አሰበ። አውሮፕላ ኒውቶን የሚባል ነገር ተመረተ። ለዚህ ነው አልበርት አይንስታይን የተናገረው ነገር በጣም በጣም ሁሌም ቢሆን ልትመለሱበትና ልትሰሙት የሚገባ ነገር ነው ብለው እነዚህ ሁሉ ነገሮች ወደ ህይወት የመጡት በኢማጂኔሽን ነው። መጀመሪያ እናንተ በአይናችሁ መመልከት ያልቻላችሁትን ነገር በኢማጂኔሽናችሁ ትመለከቱታላችሁ። እኔም እዚህ መድረክ ፊት ለፊት ቆሜ እናንተን ስነግራችሁ አንድን ነገር እንድትረዱ ለማድረግ ስለፈለግኩ ብቻ ነው። ፈጣሪ ለእናንተ ያለላችሁ ህይወት አሁን በአይናችሁ የምትመለከቱት አሁን ያላችሁበት ሕይወት ሳይሆን በአይነ ህሊናችሁ ውስጥ የምትመለከቱት ነው። ነገር ግን አሁን የምትኖሩት ህይወት በጣም ከመደጋገሙና በጣም የለመዳችሁት ህይወት ከመሆኑ የተነሳ ከዚህ የተሻለ ህይወት ማግኘት እንደማችሉ አድርጋችሁ ማሰብ ጀምራቸዋል። ብዙሃኑ ህዝብ በዚህ ውስጥ ታስሮ ነው የሚሄደው። አሁን እንደዚህ አይነት ንግግሮችን ሳከናውን ብዙ ጥቁር አሜሪካኖች በጣም ስኬፕቲካል ይሆናሉ። እምለውን ነገር ይጠራጠራሉ። ይሄ ነገር እንዴት ነው ከሃይማኖቴ ከእምነቴ ጋር ይሄዳሉ ይላሉ። ስለዚህ እናንተም እንደነሱ የምትጠራጠረው ከሆነ ጥርጣሬያችሁን የሚያስወግዱላችሁን የመጽሐፍ ቅዱስ ጥቅሶችን ጠቅስላችኋለሁ። ይሄንን ስል ግን አንድ ነገር ግልጽ ማድረግ እፈልጋለሁ። ሰባኪ አደለሁም፣ ፓስተር አደለሁም፣ ወይንም ደግሞ የቸርች ሰው አደለሁም። የማይገባኝን ቃላቶች ሳልጠቀም ለማውራት እንኳን በጣም የምቸገር አይነት ሰው ነኝ። ስለዚህ አሁን እምላችሁን ነገር እምላችሁ ጥርጣሬያችሁን ለማስወገድ ብቻ ነው እንጂ እናንተን ለመስበክ ፈልጌ አደለም። አልበርት አይንስታይን ያንን አባባል እስከየት ነው ያመጣው ብላችሁ ካሰባችሁ፣ ከመጽሐፍ ቅዱስ ጥቅስ ነው የወሰደው። ልክ ዘ ሲክሬት እንደሚባለው መጽሐፍ ማለት ነው። ያንን መጽሐፍ ከነበባችሁ፣ በጣም ቶፕ የሚባል ሞቲቬሽናል መጽሐፍ እንደሆነ ታውቃላችሁ። በጣም ብዙ ሽያጮችን ያስመዘገበ ነው። ብዙ ሚሊዮን ኮፒዎች ተሽጠውላታል። ታዲያ ያ መጽሐፍ እንዴት ነው እንደዚህ ተወዳጅ ሊሆን የቻለው ካላችሁ፣ አብዛኛውን ኮንሰፕት ከመጽሐፍ ቅዱስ ስለወሰዱ ነው። ስለዚህ አልበርት አይንስታይን ያመጣው ኮት ወይንም ደግሞ እሱ ያለው አባባል ከየት የመጣ ነው ካላችሁ፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ከሚለው ጥቅስ ነው። በጣም መስራት እንዳለባችሁ በህይወትም መትጋት እንዳለባችሁ በደንብ ግልጽ ነው። ነገር ግን ስትሰሩ በእምነት ላይ የተመሰረተ ስራ መሆን አለበት። በጣም ብዙዎቻችን እምነት ይኖረናል። ስናድግ ወይንም ደግሞ ልጆች ስንሆን ይህንን እምነት እናቀዋለን። እያደግን ግን ስንመጣ እየቆመጠጥን እምነትን ፈጽሞ እየረሳን እንመጣለን። የብዙዎቻችን ስቃይ የሚጀምረው እምነት በማጣታችን የተነሳ ነው። ስለዚህ አሁን እዚህ ጋር እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ከተባለ ምን ማለት ነው? ስቲቭ ሃርቪ ካላችሁ በቃ የሆነ ነገር ይፈጠራል ብሎ መጠበቅ እኮ ነው። ምን እንደሆነ እንኳን አታውቁም። ግን ትንሽ ጭላንጭል የሆነች እንኳን ተስፋ ትኖራችኋለች የሆነ ነገር ማ መምጣቱ አይቀርም ማለታቸው አይቀርም። እኔ ህፃን እያለው ምንድን ነው ያደረግኩት? በቃ የሆነ ቀን ቲቪ ላይ እንደምቀርብ ተስፋ አድርጋለሁ ብዬ እኮ ነው ያሰብኩት። ተስፋዬም ደግሞ በልጅነት አይምሮ ውስጥ ነበረ። ስለዚህ ያቺን ነገር ይዣት ነበረ ሲሄድ ነበረው ነገር ግን ያንን ህልም ሲኖረኝ ወይንም ደግሞ ያንን ራዕይ ገና በልጅነት ሳገኘው ምንም የምመለከትበት ወይንም ደግሞ የማረጋግጥበት ነገር አልነበረኝ። በጊዜው የመንተባተብ ችግር ነበረብኝ። ምንም ሳልንተባተብ አንድ አረፍተ ነገር እንኳን መናገር አልችልም ነበረ። ታዲያ ይህንንም ደግሞ ችግሬን የተመለከቱ ብዙ ሰዎች ነበሩ አጠገቤ ልክ እንደኔ አስር ዓመት ልጅ የሆነው ጓደኛ እንኳን ስንት ደቂቃ ፕሮግራም ነው የሚሆነው? ምክንያቱም ውትትት እያልክ ስትንተባተብ ረጅም ጊዜ መፍጀት አይቀርም ብሎ ሲያላግጥብኝ ነበር። ነገር ግን ወረቀቱ ላይ ስጽፍ እኔ ፋክቹዋል ነው ወይንም ደግሞ እውነታ ነው ብዬ አይደለም የጻፍኩት። ሆፕ እያረኩ ተስፋ እያረኩ ብቻ ነበርኩ፣ ምክንያቱም ልጅ ነኛ። ሌላ ምንም የማቀው ነገር አልነበር። ስለዚህ ምናልባት ይሄ ይሆናል ብዬ የጻፍኩት፣ እኔም እናንተን እምላችሁ ነገር በእምነት ጀምሩ ነው ምንም አይነት ነገር ቢመጣ ቢያንስ ተስፋችሁ መኖር አለባት። እምነታችሁ እዚህ ጋር ምንድን ነው የሚጠቅማችሁ? ተስፋ ያደረጋችሁት ነገር እንደሚሳካ፣ እንደሚሆን እንድታስቡ ያደረጋችኋል። ታዲያ ፈጣሪውም ደግሞ በሞገሱና በጸጋው ያቺን ተስፋ ያደረጋቸዋትን ነገር ጫፏን ይሰጣችኋል። ጫፏን ከሰጣችሁ በኋላ ሙሉ ለሙሉ ብታምኑ ይሻላችኋል። ምክንያቱም ተስፋ ካደረጋችሁት ነገር ውስጥ ትንሽ እየዋ እንኳን ተሳክታለች። ስለዚህ የዛኔ ሙሉ እምነት ሲኖራችሁ ደግሞ ቀሪው ይሳካል ማለት ነው። መጀመሪያ ጭላንጭል ተስፋ ነበረች፣ ያቺን ነው ወደ እምነት የምትለውጧት። ስለዚህ እምነት ምንድን ነው ብያችኋለሁ። ልክ አሁን አልበርት አይንስታይን እንደተናገረው ነው። ኢማጂኔሽን ማለት ወደፊት በሕይወታችሁ የሚመጡላችሁ ነገሮች እንደሚመጡ የሚያሳያችሁ ምልክት ነው ማለት ነው። ማረጋገጫችሁ እሱ ከሆነ ደግሞ ለዛ ምስል በአይነ ህሊናችሁ ውስጥ ለሚመላለሰው ሕይወት ታማኝ ሆናችሁ ልጠብቁት ይገባል። አይምሮችሁ ውስጥ የሚከናወነውን ኢማጂኔሽናችሁ ውስጥ የሚከናወነውን ነገር ማየት የምችሉት እናንተ ብቻ ናቸው። ከእናንተ ውጭ ማንም ሰው ማየት አይችልም። ለዚህ ነው ፈጣሪ ለእናንተ ያዘጋጀውን ነገር እናንተ ብቻ መመልከት የምችሉት ያልኩት። ስለዚህ አይነ ህሊናችሁ ውስጥ የምትመለከቱትን ሕይወት ስታዩት ዝም ብሎ ተራ ምስል እንዳይመስላችሁ። ፈጣሪ ለናንተ ያዘጋጀውት ህይወት ይሄ ነው እያላችሁ፣ ነገር ግን በአይነ ህሊናችሁ ውስጥ ያንን ምስል ተመልክታችሁ ይህንን ነገር አላምነው ብላችሁ የተዋችሁት ጊዜ ፈጣሪ ለን ያዘጋጀውን ነገር አልፈልግም እያላችሁ። ስለዚህ ኢማጂኔሽናችሁ የወደፊት ሕይወታችሁ ማረጋገጫ የመጀመሪያው ምስል ነው ከተባላችሁና ያንን ማታምነው ከሆነ ፈጣሪስ ምን ማድረግ ይችላል? ምንም ማድረግ እኮ አይችልም። ከዛ በተጨማሪም ደግሞ የብዙ ሰው ችግር ምንድ ነው ካላችሁ፣ እነዚህን በአይነ ህሊናቸው ውስጥ የሚመለከቱትን ነገር ለሰዎች ይናገራሉ፣ ለተሳሳቱ ሰዎች። ትልቁ ስህተት የሚጀምረው እንግዲህ ዚገር ነው። አንድ በስፋት የሚታወቅ አባባል አለ። ትልቅ ህልምን መግደል ከፈለግ ትንሽ አይምሮ ላለው ሰው ነገር ይባላል። እናንተም እያደረጋችሁ ያላችሁት ነገር ተመሳሳይ ነው። እናታችሁ ምንም ያህል ብትወዳችሁ፣ አባታችሁ ምንም ያህል ቢወዳችሁ፣ ጓደኞቻችሁ፣ ዘመዶቻችሁ፣ ቤተሰቦቻችሁ ምንም ያህል ስለ እናንተ ቢያስቡና ቢወዷችሁም እናንተ አይምሮ ውስጥ የሚከናወነውን ነገር በፍጹም ሊያዩና ሊመለከቱ አይችሉም። ስለዚህ እናንተ ይህንን ነገር አስቤያለሁ፣ ይህንን ነገር ለስራ ስትሉ እናንተ ጋር ያለው ራዕይ እነሱ ጋር ስለሌለ አይቅርባችሁ፣ ትወድቃላችሁ፣ አያዋጣችሁም ብለው ወደ ኋላ ሊመልሰዋችሁ ይሞክራሉ። እነሱ እኮ እያስቡላችሁ ነው። በቤታቸው እናንተን ፕሮቴክት እያደረጓችሁ ነው። በቃ ይሄ ልጅ እንዳይወድቅ፣ እንዳይሰናከል ጥሩ መንገድ ላይ የሄደ እኮ ነው፣ ከዚህ ደግሞ እንዳይወጣ ብለው ስለሚያስቡ አርፈ ትምህርትን ጨርስ፣ ወይንም ደግሞ አሁን የያዝከውን ስራ አርፈ ስራ፣ ከዚህ በላይ ደግሞ እድገትን ታገኛለ፣ በዚህ መንገድ ሄድ እንጂ ይሄኛው አሁን ያልከው ነገር በፍጹም የሚሳካ አይመስልም ብለው ህልሞቻችሁን ይጥሉባቸዋል። እነሱ መናገራችሁ አይደለም ችግሩ፣ እነሱ ያንን ሁሉ ከተናገሩ በኋላ እናንተ እነሱን ማመናችሁ ትልቁን ውድቀት ያመጣባቸዋል። ስንት ጊዜ ነው እስቲ ወደኋላ መለስ ብላችሁ አስታውሱ። ስንት ጊዜ ነው በጣም አሪፍ የሚባል ሀሳብ አመጣችሁ ራዕይ ታይቷችሁ ወይንም ደግሞ የሆነ ነገር አምጥቻለው ብላችሁ ሄዳችሁ ለምትወዷቸው ሰዎች ስትነግሯቸው፣ አይ ይሄ ነገርማ በፍጹም አይሆንም ብለው የመልሷችሁ። እናንተ በአይምሯችሁ ውስጥ በጣም እርግጠኛ ሆናችኋል። ህይወቴንና ዓለሜን ሙሉ ለሙሉ የሚለውጥልኝን ነገር አገኘው ብላችሁ አስባችኋል። ነገር ግን እነሱ ጋር ስትደርሱ ሙሉ ለሙሉ ድፍት ነው የሚያደርጉት። እነሱም ደግሞ ሙሉ ለሙሉ ስላልተቀበሉት እናንተ እነሱ ለኔ ነው የሚያስቡት ለእኔ አስበው ነው ይህንን ያሉኝ ብላችሁ እነሱን ታምናላችሁ። ስህተታችሁ እኮ ሲያገኙ እዚህ ጋር ነው እንግዲህ የሳታችሁት። ፈጣሪ ለእናንተ ካዘጋጀው ህይወት ጎትተው እንዲያወጧችሁ ፈቀዳችሁላቸው። እነሱ ምንም የሚያውቁት ነገር የለም፣ ነገር ግን እናንተ ስልጣኑን ስለሰጣችኋቸው ያንን ነገር ብቻ ሊያደርጉ ቻሉ። አንዳንዶቻችሁ ይኸው እዚህ ፊት ለፊት ቁጭ ብላችሁ ቢዝነስ የመክፈት ሀሳብ አለኝ ወይንም ደግሞ ንግድ የመጀመር ሀሳብ አለኝ ብላችሁ ቁጭ ብላችኋል። ለምን አትጀምሩም ስላችሁ ሀላፊነት አለብኝ፣ የቤት ኪራይ እንዴት ልከፍል ነው? ይህን ስራ እንዴት ላቋርጥ ነው ትሉኛላችሁ። ማን ነው ክፍያ የሌለበት? ማን ነው ሂሳብ የማያሳስበው? ማን ነው ስለ ገንዘብ የማይጨነቀው? ሀብታም ሰው ስለ ገንዘብ ምንም አይነት ችግር የሌለበት ይመስላችኋል። አትሳሳቱ። ሁሉም ሰው ከገንዘብ ጋር የተነካካ ነው። ገንዘብ ነው እቺን ዓለም እያንቀሳቀሳት ያለው። ስለዚህ ስለ ገንዘብ የማያሳስበው ሰው የለም። ሁሉም ሰው የራሱ የሆነ ዓለም ውስጥ ታስሯል። እኔን ተመልክታችሁ ስቲቭ ሃርቪ ማ ሀብታም ነው ባለጸጋ ነው ትሉኝ ይሆናል አሁኔ። ነገር ግን ባንክ ላይ እዳ አለብኝ። ማንም ከዚህ ከፋይናንሽል ስትሬስ ነጻ የሆነ ሰው የለም። ሁሉም ሰው እናንተ የሚያሳስባችሁ ነገር ያሳስበዋል። ስለዚህ ይህ ማለት ምን ማለት ነው ካላችሁ፣ እናንተ ምንም የተለያችሁ አይነት ሰዎች አይደላችሁ። ልክ እንደ እናንተ ሁሉ ሌላም ኃላፊነት ያለበት ሰው አለ። ሌላ ሰው ልጅ ማሳደግ እንደሚችለው ሁሉ እናንተም ልጅ እያሳደጋችሁ ነው። እነሱም ኃላፊነት አለባቸው፣ እናንተም ኃላፊነት አለባቸው። ስለዚህ ኃላፊነት ስላለባችሁና የምትከፍሉት ወርሃዊ ወጪ ስላለ ብቻ ይህንን ነገር ቆይ አልጀምረውም ትንሽ ልጠብቅ ብላችሁ ህይወታችሁን የምታራዝሙ ከሆነ ማንስ ነው መጥቶ ሊያድናችሁ የሚችለው? እንዴትስ ልትታገዙ ትችላላችሁ? ለመንቀሳቀስ እኮ ሽባ ሆናችኋል። እምቢ ብላችኋል። ፍርሃት እኮ አንቆ ይዟችኋል። ስለዚህ እኔ አሁን ምለውን ነገር በደንብ እንድታዳምጡኝ እንፈልጋለሁ። ትክክለኛው ህይወታችሁ ኢማጂኔሽናችሁ ውስጥ ነው። በአይነ ህሊናችሁ የምትመለከቱት ነገር ትክክለኛው እውነታ ነው። አሁን ምለው ነገር ግልጽ ነው ወይ? የምርስ እየተግባባን ነው ወይ? ዛሬ ወደዚህ ቦታ ስጋበዝ ስቲቭ ሃርቪ ስለምን ያወራል ብላችሁ እንደጠበቃችሁ አላውቅም። እኔ ከዚህ ውጪ ምንም የማውቀው እውነታ የለኝም። እንደናንተ እንኳን አልተማርኩም። ከትምህርት ቤት አቋረጭ የወጣው ሰው ነኝ። በስርዓት አንድ የእንግሊዝኛ ሙሉ አረፍተ ነገር መናገር የማልችል ሰው ሆኜ ከዛ ከመሰለ ህይወት ከዛ ከመሰለ ጨለማ ውስጥ ከዛ ድህነት ውስጥ አልፌ አሁን እዚህ ስኬት ላይ ስትመለከቱኝና እኔ እዚህ ጋር መጥቼንን ስነግራችሁ የምርም በህይወት ምን እንደሚያስፈልግ እንድትገነዘቡና ልብ እንድትሉ ስለምፈልግ ነው። መነግራችሁም ነገር ሮኬት ሳይንስ አይደለም። በጣም ቀላል ነው። ሁላችሁም ዛሬ ገብታችሁ አፕላይ የምታደረጉትን ወይንም ደግሞ መተግበር የምትችሉትን ነገር ነው። አሁን እዚህ ፊት ለፊት ቁጭ ብላችሁ ይህንን እያዳመጣችሁ ስቲቭ ሃርቪ የሚናገረው ነገር አሪፍ ነው፣ ነገር ግን እኔ እድሜ አሁን ሄዷል 50 ዓመቴ ነው አርባ ዓመቴ ነው የምትሉ ከሆነ እኔ ይህንን ቁጩዬ በምመክራችሁ ሰዓት እንግዲህ የ60 ዓመት ጎልማሳ ነ በዋለው ካላችሁ ህይወታችሁ በምን ያህል ፍጥነት ሊለወጥ እንደሚችል ዝም ብላችሁ መመልከት ብቻ ነበር። አሁን ላይ ተመልክታችሁ ፈጣሪ እናንተ ትልቅ ሰው ስለሆናችሁ ብቻ እንደማይሰማችሁ አታርጉት። እኔ እንኳን በዚህ ሰዓት የምጠያይቃቸው በጣም ትላልቅ ነገሮች አሉ። ምናልባትም ትጠይቁኝ ይሆናል፣ ስቲቭ ሃርቪ፣ በህይወት ሁሉም ሰው የሚፈልገው ነገር አለ። ታዲያ አሁንም ለምንድነው መጠየቅም አታቆም? መቼ ነው በቃኝ የምትለው ትሉኝ ይሆናል። ፈጣሪ ግን መትረፍረፍ ነው። እኔም መትረፍረፍ አለም ውስጥ ያለው ሰው ነኝ። ፈጣሪም እንድጠይቀው ሁሌም ቢሆን ወደሱ እንድመጣ ስለሚፈልግ እኔም ሁሌም ቢሆን እጠይቃለሁ። ጠያቂ ነኝ፣ ምክንያቱም አባቴ ያለው ምን አይነት የእምነት ቦታዎች ላይ እንደምትሄዱ አላቅም። ነገር ግን ብዙ መመኘት ብዙ መፈለግ ጥሩ አይደለም ካላችሁ ከእነሱ አይነት ሰዎች መራቅ ነው። መፈለጋችሁና አንድ ነገር መመኘታችሁ ምንም ችግር የለውም። ምንም ያህል ያ ነገር ትልቅ ቢሆንም እናንተ የልባችሁ ፍላጎት ነው። ፍላጎታችሁን በልባችሁ ውስጥ ያስቀምጠው ደግሞ ፈጣሪ ራሱ ነው። ወደ እምነት ቦታም ስትሄዱ፣ ደግሞ እምነት ቦታ መሄድን ብቻ አስባችሁ አይደለም። ሁሌም ቢሆን እዛ ትገባላችሁ የመጽሐፍ ቅዱስ ጥቅስ ትማራላችሁ፣ ትወጣላችሁ። እነዛን ጥቅሶች ግን በህይወታችሁ ላይ አፕላይ አታደርጓቸው ወይንም አተገብሯቸውም። ችግራችሁ ከዛ ጋር ነው። እናንተ የተማራችሁትን ነገር መተግበር አለባችሁ። ይህንን ስላችሁ እኔ ቁጭዬ የመጽሐፍ ቅዱስን እንደሚያጠና ሰው አትመልከቱኝ። እንዳልኳቸው የተማርኩ ሰው አይደለሁም። ስለዚህ ያንን የእንግሊዝኛ ባይብል ቁጭ ብዬ እንዴት ላነበው እችላለሁ? ይከብደኛል፣ ከአይምሮዬም በላይ እኮ ነው። ነገር ግን ሶስት ወይም አራት ጥቅስ በአይምሮዬ ይባቅ። እነዛን ሶስትና አራት ጥቅሶች ነው እንግዲህ በሕይወቴ ውስጥ ተግብሬ ይህን ያህል ውጤት ላመጣ ይቻል ሶስት እና አራት ጥቅስ ሙሉውን ብረዳ ደግሞ ምን ያህል ደረጃ ላይ ሊሆን እንደምችል አስቡት። በሕይወቴ አጭር የሚባለው ስክሪፕቸር፣ አጭር የሚባለው የመጽሐፍ ቅዱስ ጥቅስ ሕይወቴ ሊለውጥልኝ እችሏል። ዩ ሃቭ ኖት ቢካዝ ዩ አስ ኖት ይላል። ነገር ግን አትለምኑምና ለእናንተም አይሆንም ማለት ነው። እቺ በጣም ቀላል እና አጭር የምትባለው አጥቅስ ሕይወታችሁን ምን ያህል ልትለውጥ እንደምችል እንግዲህ ተገንዘባችሁታል። የሌላችሁ ስላልጠየቃችሁ ነው ተባላችሁ። ይኸው እናንተን እዚህ ጋር ቆሜ ሳስመርቅ ፊት ለፊት የጋውናችሁን ለብሳችሁ ሁላችሁም ቁጭ ስትሉ እየተመለከትኳችሁ እኮ ነው። እንግዲህ ሁላችሁም ከእኔ ተሽላችኋል። እኔ መማር አልቻልኩም። በተጨማሪም ደግሞ ድህነት ውስጥ የነበርኩ ሰው ነ ከድህነት አምልጣችሁ እናንተ ይኸው መካከለኛ ህይወት ላይ ያላችሁ ሰዎች ናቸው። በእያንዳንዱ መመዘኛ ደረጃ እኔ ከእናንተ በታች ነበርኩ። እንደዛ እንኳን ሆኜ አሁን ከእናንተ የተሻለ ህይወትን እየኖርኩ ያለሁት በዚህ ምክንያት ነው እያልኳችሁ እኮ አት አትለምኑምና ለእናንተም አይሆንም በተባለው በጣም ቀላል በሆነው ጥቅስ እኮ ነው ህይወት የልለውጥ የቻልኩት። ለምንድን ነው የማትጠይቁት? አብዛኞቻችሁ ጥያቄያችሁ ራሱ በጣም የተቋጠሩና አጫጭርና ትናንሽ ናቸው፣ በዛው በህይወታችሁ ውስጥ ያሉት። እባክህን ፈጣሪ ቤት ኪራይን እንደከፍል እርዳኝ። እባክህ ፈጣሪ ይችን ስልክ እንዳሰራ ትንሽ ብር ስጠኝ። እንግዲህ ይህ ሁሌም ቢሆን የቤት ኪራያችሁን እየከፈላችሁ ስልካችሁንም የቤት ኪራይ ከምጠይቁት ለምንድ ነው ቤት የማጠይቁት? ለምንድ ነው መኪና የማጠይቁት? ለምንድ ነው የትራንስፖርት ብር የምጠይቁት? መኪናውን ብታዙ አይሻልም? ምክንያቱም ለሱ ምንም ልዩነት የለውም። የታክሲ ብርም ጠይቃችሁት መኪናም ጠይቃችሁት ትልቅ ነው ትንሽ ነው አይልም። ሁሉም ነገር ክሬት ያደረገው የፈጠረው እሱ ስለሆነ ትልቅና ትንሽ የሚባል ነገር እንደሌለ መገንዘብ አለባቸው። ምናልባት ለእናንተ የ50ና የ60 ሚሊዮን ብር መኪናና ቤት መመልከታችሁንና መጠየቃችሁን እንደ ትልቅ ነገር ታዩት ይሆናል፣ ለእሱ ግን ምንም ነገር አይደለም። ቅድም እንዳልኳችሁ የምታመልኩት አምላክ የአባንድንስ አምላክ መሆን አለበት፣ ወይንም የምትረፍረፍ አምላክ መሆን አለበት። ችግር ችግር የምታወሩ ከሆነ ሁሌም ቢሆን ህይወታችሁ በችግር ነው የሚሞላው። ስለዚህ ደሞዛችሁን ተመልክታችሁ ጥያቄያችሁን በደሞዛችሁ ልክ አታርጉት። ትልቅ ነገር ጠይቁ። የዛኔም ደግሞ በእምነት ያቺን ነገር ከጠበቃችሁ የማይሆን ነገር የለም፣ የጠበቃችሁት ነገር ይሆንላችኋል። ታዋቂው አሜሪካን ኮሜዲያን ቲቪ ሆስትና ሬዲዮ ሆስት ስቲቭ ሃርቪ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው